የዘጠኛ ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። አይሻ ምንድን ነች? ወጃሜ ነች አይደለም፣ አረብ ነች አይደል። ሐታ በባህል መቃኘት ካለበት ወቅቱ በነበረው በመካው ባህል ነው ሊታይ የሚገባው በመዲናው ባህል ነው። ከእሳቸው በፊት ለሌላ ሰው ታይታ አልነበረም አይሻ ነበር። የዘጠኛ ዓመት ሴት ስላገቡ ነው ዜና ስለሰሯል። ስላገቡ ነቢይነታቸው ከበደ። አረብ ነው ከማግባቱና ከዝሙት የቱ ነው የሚከፈው?

ዝሙት መስራቱ የከፋ ኃጢአት ከሆነ ይሄ ሳይተነክራቸው የዳዊትን ነብይነት ጥያቄ ምልክት ውስጥ ሳያስገቡ ግን እንዴት የዘጠኛ ሚስት ያገባል? ግን ሁል ጊዜ አጀንዳ ነው። አንዳንዱማ ጨራሽ ራሱን ማስታገሻ ያደርገዋል። በእምነቱ ጥያቄ ተጠይቆ መልስ ያጣላቸው ሹባሀት ውስጥ የወደቀውን ብቻ የለምን ብዥታ ውስጥ ገቡ፣ አብረህ ግባ አይነት አካሄዱ አንተም ብዥ ይበልብህን። ሌላ ምንም አይደለም አላማ ነገር ነው። ግን ዋናው ነገር ሁሉም ሰው አደለምና። እኔ ጥያቄው አየር ላይ ከተበተን በህዝቡ ጆሮ ከገባ

ከሰማንያ ሶስት ዓመት በላይ ከሚሰራ ኸይር ሥራ የበለጠ አላህ ዘንድ ተወዳጅ ነው። አድር የሚያስገኝ ነው። ከፍታ የሚያስገኝ ነው። ታዲያ ሌለት ልቀድር መች ነው የምትገኘው? ፊ ዓሽር ልአዋክር ሌለት ልቀድር ያለችው በረመጣን ወር በመጨረሻው አስርት ቀናቶች ውስጥ ነው። ለዚህም ሲባል ነው ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው አስርት ቀናቶች ሲገቡና ሲደርሱ ሸደሚእዘራ

ነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ እናንተስ እኔ እናንቺስ አሸር አዋኪርን እንዴት ለመቀበል ተዘጋጅተናል? እንዴት ልናሳልፉ ተዘጋጅተናል? ሌሌተ ልቀድር እንዳታመልጠንና በአግባቡ እንድንጠቀምባት ምን ያህል ዝግጅት አድርገናል የሚለው የእያንዳንዳችን ጥያቄ ነው። መልሱን በአግባቡ መልሰን ሌሌተ ልቀድርን ከሚያገኙት አሸር አዋኪርን በዕባዳ ከሚያሳልፉት አላህ ያድርግንላቸዋለሁ። ወጀዛኩም ላ ኸይረን ወሹክራን የሚሰልሙ ሰዎች እየመጡ ነው። ድምፄን የምትሰሙ ከሆነ ያው እንዲህ ብላችሁ የመሀል አመልካች ጣታችሁን አውጥታችሁ ሁለተኛዋን ጣት ማለት ነው። እኔ ምለው ላላችሁ። ልጀምር፣ ሐሳባችሁ ከእኔ ጋር ይሁን፣ ሌሎች ሰዎችን ተዋቸውና፣ አሽሃዱ አሽሃዱ አና ላ ኢላሃ ኢላሃ ኢላላህ አሽሃዱ አነ ሙሐመዳን አብዱሁ ወረሱሉሁ ቃን እገባላችኋለሁ እየሰባሀብ ሊሆን ይችላል ይችላልተደብቀ ወላሂ ላዚም እኔ ለአንተ ስልጣን እሰጠሃለሁ። እዚህ መጥት ስልጣን እሰጠሃለሁኝ። አድቢን አደርግሃለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን ሰጣለሁ። ስልጣንን ሁሉ አሳልፍ ይላል። ተሰጣለ ወይ ማንም እዚህ አደባባይ ላይ የምትቀደዳቸው ነገራቶች ሁሉ ወንድ ልጅ ሆንክ ማለት ነው። ይተች ተቀምጠን እኔ ላይ እሱን ትልቁ ላይ ያደርገውና ከፍቶ ያስተምር። ከእኔ ፊት ማለት ነው እሱ ወንድ ልጅ ከሆነ። ያው እና ሄደ ሸሄን ንገሪው፣ ያመሰግናል፣ ይነግረዋል። ችግር የለውም እንዳትቀሪ ንገሩ። እየሰማህም ነው ና እኔ የሚወት አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣን እሰጥሃለሁ አንድ ሰው ከተናገረህ ብሎ ካደርጋቸው እንደፈልክ። ሙስሊሞች ከተናገሩ እሱ እዚህ መቶ ከጠየቀ እብልላችኋለሁ። ሞትና ትንሣኤውን አድርጌለት ነው የሚሄደው። እዚህ ከመጣ እሱን ያደንቀብል ፍጻሜ ነው የሚሆነው። ፋይለህን ነው ዘጋለ። ወላሂ አንተ ወንድ ሆነህ እዚህ ና። ወታደር በጁ ነው፣ ገንዘብ በጁ ነው፣ ፖለቲካው በጁ ነው፣ ሚዲያው በጁ ነው። ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ የሞሊድ ጾሙ አብሮ ነው የገባው የነሱ እንትናቸው ማለት በአጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ በሶማሌ ክልል የፈጢራ እንት ተደረገ፣ በደቡብ ክልል የወፍራ አደረገ፣ የኢትዮጵያ ዜና አገልግሎት እንትን እንደዚህ አደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ ተራረገ፣ አየር መንገዱ የፍጣር ፕሮግራም አዘጋጀ፣ የእንትና ክልል የፍጣር አዘጋጀ፣ በምንት የፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም፣ እስላም፣ እስላም፣ እስላም፣ እስላም የሚሸጥ አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማዕተቡን አስሮ ነጠላውን አገልድሞ መግባት አይችልም። ምጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ እስላማዊ የሚሸጥ የነሱ ደጋፊ የሆነው ቁጭ ይዋሿቸው አይደለም የምታዩት ነገር ነው። ተጨቆን ተጨቆን ያሉ ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮው መጮህ፣ ዱላ ታነሳ ዱላ ታነሳለህ። ወንድ ነው ወንድ ነው። ሱሪ ታጥቋል ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች። እንደዚህ እንደዚህ በማን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ። ሲኖርህ በጣም አትኩራ፣ ባለፈ ነገር አትቆጭ፣ ባለፈ ነገር አትቆጭ አትዘ በዚህ መካከል ሆነህ ለመኖር ምን ያስፈልጋል? ባልነህ ነገር አመስግን። በሸከምቶ ሽክር የሚባለው ነገር እዚህ ሽክሩ ምንድነው? በምላስህ አላህ ታመሰግናለህ። ያንን አላህ በሰጠ ኒዕማ ደግሞ እሱ በሚወደው መንገድ ላይ ታውላለህ። ሁለት ነገር ስለሚይዝ ሽክር ማለት አልሐምዱሊላህ፣ ኢዕቲራፍ አለ ለታይ ከመስከነ ከባይ ያንተ ፈጥነህ ያንተ ትሩፋት ወይ ጸጋ የሰጠህ አንተ ነህ ከዛ ደግሞ ያንን ጸጋ አንተ በምትወደው መንገድ ላይ አውነዋል። አላህ ይጠብቀንና አላህ ዘንድ ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ? ይህ ቪዲዮ በጣም ለምሳሳለት ወንድም መላክለት ከዚህ ነገር እንዲጠበቅ። በሙሳ ዐለይሂ ሰላም ዘንድ አንዲት ግለሰብ ትመጣና፣ ያ ሙሳ እኔ ወንጀል ሰርቻለሁ ወደ አላህ የምመለስ እፈልጋለሁ ትለዋለች። ሙሳ ዐለይሂ ሰላም ወንጀልሽ ምንድነው ብሎ ይጠይቃታል። ወንጀሌማ ዝሙት ሰርቼ በዝሙት ያረገዝኩት ልጅ ገድያለሁ፣ ትላለች ሙሳም ዓለይህ ሰላም ያስወጣታል። በሁለተኛ ቀን ትመጣለች። ያ ሙሳ እኔ ወደ አላህ መመለስ እፈልጋለሁ። ሙሳም ዓለይህ ሰላም በሁለተኛው ቀን ተመሳሳይ ምላሽ ይመልሰላታል። አላህ ሱብሓነሁ ወተዓላ ግን ወህይ ያወርድለታል። ተውበት የምታደርገዋ ለምን መለስካት ይሏል አላህ ሱብሓነሁ ወተዓላ። እዛም አላህ ሱብሓነሁ ወተዓላ ከዝሙተኛ በላይ እኔ ዘንድ የተጠላ ሰው ማን እንደሆነ ታውቃለህ ብሎ ይጠይቀዋል? ከዝሙተኛ ነፍስን ካጠፋ ሰው በላይ አንተ ዘንድ መጥፎ ሰው ማን ይብላል? ሙሳ አም ስብሓነ ወተዓላ ታሪክ ታሪኩ ሰላ ሰላቱን የሰወ ሰው እኔ ዘንድ ከዝሙተኛም ከገዳይም በላይ እኔን ዘንድ መጥፎ ነው ብሎ ይመልሰዋል። ስለዚህ ወንድሜ ሰላትን አሰግድም አንቺ መህት ስገጂ አላስገባይ ስላላችሁ ነው። እሺ እንደዚህ አይነት ኮመንት ጽፌ የገባት ያልከው ገብተሃል። ጥያቄ ነበረኝና ለመጠየቅ ነው መጀመሪያ የገባሁት። ኢየሱስ ሞት እንድላድርጎ ላድርጎ ተነስቷል ያልከው አይደለ? ነው አይደል ያልከው ኮሜንት ላይ? አዎ ግን መጠየቅ ስለፈለኩ ነው ማለት በጣም ብዙ ጊዜ አድሚን ጠይቃቸው እንደስተ አልተገደለም፣ አልተሰቀለም ብሎ አላህ ተናግሮ፣ አይ ሞትን ድል አድርጎ ተነስቷል ካለ ሰውዬው ከእስልምና በቃ አስተፍርላ። አረ እንደዛ አይደለም። ጥያቄ ባይመለስላችሁ ለምን ሻመት አይቆይም? ሌላ ቦታ ነው